ረኛ ታድርማ ማለት እኔ በጣም እያሳሰበኝ ነው። ያንተ ሶፋ ላይ መተኛት ራሱ ሶፋ ላይ እንዳይተኛለች። የዛሬው ከባድ ፈተና ነው። ከባድ በፈተና ነው ትላላችሁ። አብረህን እንተኛ። ብቸኝነት ህይወት ጥሩ አይደለም። እኔ አጋሪ ልጆች እናት እያለሁ ነዋ። በነገራችን ላይ ለአንዳንድ ስም አጥፊዎች ነው ይሄ ፕራንክ ቪዲዮ። የሰውን ስም በግድ ካላበላሽን በግድ እሱ በእኔ ጫማ ስር መለካት አለበት እሱ እንደ እኔ መሆን አለበት ብላችሁ ስም የምታጠፉ ሰዎች ስራ ፈቶች አላችሁ። ትታክ መንደር የምረኝ ነው ብላችሁ በቃ እኔ በጣም የሚያናድዱኝ ሰዎች አሉ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የኔ ቻናል የተከታታዮች እንደምን ቆያችሁልኝ? ወይኔ የዛሬውን ከፈተናም በላይ ፈተና ነው። እየላችሁ የመጠው ታትሉ እንግዲህ ሀይሚዬና ብሩኬ ትንሽ ቀናትን እያስቆጥሮ ነው አብሮ መኖር። ነገር ግን አብሮ ሲኖሩ ብዙ ሀሚት ደርሶባቸዋል። ብዙ ነገር ተብለዋል። ወዳጅ አይባሉ፣ ጥላት አይባሉ ቁጭ ብለው ጥግ ይዘው በራሳቸው ቋንቋ ሲፈልጉ፣ በአማርኛ ቋንቋ፣ በተለያየ አይነት ቋንቋ ሀሚት ይዘዋቸዋል ብሩኬንና ሀይሚን ይዟቸዋል። እኛ እኮ እናስተረጓጉማለን፣ አማርኛ እንዳይሰማ ብለው ቋንቋ ቀየር አድርገው ያወራሉ። ደግሞ በሀሜት እኮ ነው ሲወጫጭ። ሀይሚ ብዙ ነገር ተብላለች። ያ ነገር ስለተባለች ነው ይሄ ፕራንክ። ሌላው ነገር ደግሞ ያው ትናንትና ብሩጌ ጨው ስላበላ ለዛም ነው እንግዲህ። ምንድን ነው ሀሳቡ? አብረን እየኖርን ነው አንድ ቤት ውስጥ። ስለዛ አንተ ደግሞ ብቻ ነው እየተኛ ያለው አብረን ብተኛ እንደ ሀሳብ ጥሩ ነው ብላ ነው እንግዲህ ውርገን እየተፈታተነ እጃለሁ። ግን ሀይሚ ቀደም ብላ ተናግራለች። አንድ ሰው አብሮ ኖረ ማለት ሌላ ነገር አደረገ ማለት አይደለም። በእርግጥ እንደ ባህላችን እንደ ወጉ ከሆነ ወንድና ሴት ሳይጋቡ አንድ ቤት መኖር የለበትም ይሄ መሆን የሌለበት ነገር ይሄ ባህላችንንም አይደለም። ግን ደግሞ ከማንንም እና ከምንም በላይ ብሩክ የኔን ክብር የሚጠብቅ ወንድ ነው። በጣም የምተማመንበት ሰው ነው። ስለ እኔ ክብር የሚጨነቅ ሰው ነው። እንደዛ አይነት የወረደ ነገር የሚያደርግ አይደለም። ግን በዛው ልክ ደግሞ እኔና እሱ አብረን ስለኖርን አንዳንድ ሰዎች አላችሁ፣ ሌላ ነገር ያሰባችሁ ሰዎች አው ያሰቡ ሰዎች አሉ። ምናለች አንዷ ልጋጋ አንቺ ክብር እንትን ምንድ ነው አንቺን? ትንታለሽ መኪና አገዛልሽ፣ አለሁ እኮ ነው ያለቻት። አንቺን ትንታለሽ መኪና አገዛልሽ፣ አለሁ ገብታችኋላ። ምንታለሽ ለሀይሚ ማለት ነው እንግዲህ እሷ ምን አለች ስለ ራሷ ስታወራ፣ እኔ ትምህርት ቤት ነው ያስወሰድኩት ብላ እዛው ላይቭ ላይ አወራች። ያወራች እዛው ላይቭ ላይ ማለት ነው። እንዴት ሊኖር ይችላል? የሀይሚ እስከ እስከዛሬ አለች። በጣም ተናዳን፣ ይህን ስታወራ የነበረው አስቡት ሶሻል ሚዲያ ላይ ነው እንግዲህ ቲክቶክ ላይ ለዛው ማለት ነው። ሪከርድ ተደርጎ ቃል በቃል ተልኮላትም ሊሆን ይችላል ለሃይሚ ወይንም እስክሮ ስክሮል ስታርግ አዳምጣ ሊሆንም ይችላል ይቺ ልጅ እንደዚህ ስታወራ። ስለዚህ በባዶ ሜዳ ሰውን ስም አታጥፉ፣ ጥሩ አይደለም እንዴ እነዚህ ልጆች እኮ እውነት ለመናገር ያክል ብሩኬና ሀይሚ በእንደዛ አይነት ነገር ቢገናኙ ኖሮ በእንደዛ አይነት ተልካሻ ነገሮች እርስ በራስ ቢፈላለጉ ኖሮ እመኑኝ የዚህን ረጅም ጉዞ አይጓዙም ነበረ። ሁለቱም ጋር መተማመን ስላለና የሆነ እቅድ ስላላቸው አላማ ስላላቸው ነው እዚህ የደረሱት። እስቲ አምጡልኝ የሆነ ኢትዮብር እንደዚህ ረጅም ጉዞ ኢትዮብ ላይ እየሰራ ለረጅም ጊዜ ከአመታት በላይ ካለ አምጡልኝ፣ ካለ አምጡልኝ። ብሩኬ በሚዲያ ፍቅሩን አልገለጠም ለሃይሚስ እስከ ዛሬ ድረስ እንደምናውቃቸው እንደሚዋደዱና እንደሚፋቀሩ ነው። እኛ እንደዛ ብለን የያዝ ነው አደለ? ከነገሮቹ ከሁኔቶቹ ማለት ነው። ምናልባት እውነተኛ ፍቅራቸውን ቀለበት አድርገው ምናምን ነገር እውነተኛ ፍቅራቸውን ተገላልጠው ረረጅም ጊዜ ይቶ ብለ አብረው የዘለቁ ሊኖሩ ይችላሉ። እንደ ብሩኬና እንደ ሀይሚ ግን በውስጥ ተዋደው ሚዲያ ላይ ግን ለስራ እንደዛ አብረው የቆየ ሰው አምጡልኝ እከሌ ብላችሁ የለም። አያችሁ፣ ብሩኬ ለእሷ ክብር ስለሚጨነቅ ነው። ሀይሚም እንደዛ ስትከባበሩ፣ ክብራችሁን የሚጠብቅላችሁ ሰው አብሮ ሲኖር ለረጅም ጊዜ አብራችሁ ትቆያላችሁ። በእንደዚህ እንኳን ማሰብ ነበረባችሁ። በተልካሻ ነገር ነው የሳላችኋቸው እነዚህ ልጆች። አብረውን ያሉት ሌላ ነገር ያደርጋሉ ምናምን፣ በቃ አሁን ልጅ ይወለዳም ያልተባሉት ነገር የለም። ለማንኛውም ግን ብሩኬ እኔ አልገው እንዴት ነው ሶፎ ተመቾ ስትለው አይ ተመችቶኛል አብረን እንደርስ ስትለው በፍጹም የማይሆን ነገር ነው አይሆንም እንዴ ሙሽዬም እኮ ፈቅዳለች ምናምን ነገር ብላ ደግሞ ሀይሚ ያዞረች ነገሩን ኖ የሚሆን ነገር አይደለም እንደዛ እኔ የዛው ሶፌ ላይ ነው የምተኘው ብሎ በቃ ድርቅ ነው ያለው ሌላው ከምንምና ከማንንም በላይ የቡሩኪ ሀሳብ የወደድኩለት ምኑ ጋ መሰላችሁ እኔና አንተ ማለት ሴት ልጅ ከ15 ዓመት በላይ ከሆነች ትልቅ ናት አለችው ሀይሚ። ይሄ አይደለም። ሌላው ነገር ደግሞ እኔ ነፃነትም ሰጥቻለሁኝ ስትለው፣ ይሄም አይደለም። እኔና አንቺ የሆነ ነገር እንኳን ሲፈጠር እየተግባባን አይደለም፣ እንኳን እንደዚ አይነት ነገር ተፈጥሮ ሲል በጣም የተረዳሁት ነገር ምን መሰላችሁ? እዚች ጋር ማለት ነው አሁን እኔ እናንቺ በጣም መብሰል አለብን፣ በቃ መግባባት አለብን መብሰል። አዎ ካልበሰሉ እነዚህ ሰዎች አስቡት፣ እንግዲህ የሆነ ነገር ሲፈጠር ጓገጭ ነው። እሱ ጋር ምልህኛ ነው ብሩኬ፣ የምልኛ ሀይሚም፣ ሁለቱም እልኞች ናቸው። ስለዚህ ይህንን እልህኝነታቸው ራሱ ሊወገድ የሚችለው እድሜያቸው እየጨመረ ሲሄድ ነው። መብሰል አለባቸው። ብሩኬ ልክ ነህ አንተ ልክ ነህ። ጥሩ መልስ ነው የመለስከው ለሀይሚ ዛሬ፣ በጣም አሪፍ መልስ ነው የመለስከው። ቴንክዩ ቴንክዩ እዚች ጋር ምርጥ ነጥብ። ምክንያቱም አስቡት ዛሬ ሳይግባቡ ዛሬ እርስ በራስ የሆነ ነገር ሲፈጠር ጓገጭ እያሉ ነገ ልጅ መጥቶ በዚ እድሜ ላይ ልጅ ተፈጥሮ አስቡት የራስሽ ጉዳይ አሳድጌ ተብሎ ቢከድስ እሷም ጥላ አሳድግ ብላ ብትሄድስ ልጅስ? አንድ ጊዜ እናት አባት ሊያሳድጉ ይችላሉ ወይንም የብሩክ እናት ሊያሳድጉ ይችላሉ ወይንም የሀይሚና ሊያሳድጉ ይችላሉ፣ የተወለደውን ልጅ ነገር ግን ጣጣቱን አስባችሁታል? ልጅስ የእናትና የአባት ፍቅር ሳያገኝ በእንደዛ አይነት መንገድ ያ ልጅ ያድጋል ማለት ነው። አስቡት። ነገር ግን ለሁሉም ጊዜ አለው። ሁሉም በጊዜው ቢሆን ጥሩ ነው። ሁሉም ጊዜ ያለው ገደብ አለው። አብረን ኖርን በላን ጠጣን። ኦኬ ከዛ ደግሞ ይሄ እንደዚህ ነገር እናደርግ ሁሉን ነገር ማፋጠን ያለ ፕሮግራም መጨረሻው ምን ይሆናል? ልጅ ያለባት ያለ እናት መበተን። ሳትግባቡ ሳትግባቡ መግባባት ያስፈልጋል። ሰውን ዝም ብላችሁ አታስቡ እንደ ራሳችሁ። ስንት ዓላማ ያለው ሰው አለ፣ ስንት ፕሮግራም ያለው ሰው አለ፣ ስንት በፕሮግራም በዓላማ የሚራመድ አለ። አብሮ ስለኖረ ሌላ ነገር ፈጠረ ማለት አይደለም። ለሌላ ነገር ተፈላልጎ አብሮ ኖረ ማለት አይደለም። ብሩኬን እና ሀይሚን የሳላችኋቸው ዛሬ ላይ አብሮ ስለኖሩ እነሱ ቢሆን በንትን የተገናኙ በንትን ተፈላልገው የተገናኙ አድርጋችሁ ያሰባችሁ የሳላችኋቸው ሰዎች አላችሁ። እኔ እውነቴን ነው የምላችሁ፣ ብሩኬን እና ሀይሚን እመቤቴን በእንደዚያ አይነት ተራ ቆሻሻ ነገር አልጠረጥራቸውም ። ጠርጥሬያቸው ራሱ አላስብም። የምሬ ነው ምላችሁ። ለምን ሁለቱንም ሁሌ የምረዳቸዋለኝ፣ ብቻ የሆነ ብሩኬ የሚሆነ ማሳካት የሚፈልገው ነገር አለ፣ ሀይሚን ማሳካት የምትፈልገው ነገር አለ። ሁለቱም የሆነ ቅድ ውስጥ እንደሆኑ ነው ሁሌ የማስባቸው። ነገር ግን በዚህ መሀል ደግሞ ብሩኬ ሀይሚን የማይጎዳ ከሆነ እሷም ማትጎደው ከሆነ የምትተማመንበት ሕይወት ከሆነ እሱ እስከሰጣት የቀን ገደብ ድረስ አብሮ ብትኖር ምንም የሚፈጠር ነገር የለም። ተማምነው ማለት ነው። አንድ ሰው አምናችሁበት ከገባችሁ በኋላ እምነታችሁን ሲበላባችሁ ብቻ ነው ከባዱ የሚሆነው ማለት ነው። ነገር ግን እነዚህ ልጆች በራሳቸው ስለሚተማመኑ፣ ለዛ ነው በአንድ ቤት ውስጥ መዋል ማደር የጀመሩት። እናንተ ግን በተራ ነገር ነው የሳላችኋቸው። በቃ በተራ ነገር እና ለማንኛውም ግን ልብ ይስጠን። ሰውን በተራ ነገር አነሳለው፣ እንደ ራሳችን አድርገን አነሳለው። አላማ ያለው ሰው አለ። ህልሙን ማበላሸት የማይፈልግ ሰው አለ። ሁሉን ነገር በፕሮግራም ማራመድ የሚፈልግ ሰው አለ። ሰውን ሁሉ በራሳችን አነሳል፣ ጥሩ አይደለም። እውነቴን ነው የምላችሁ፣ የሆነ ይደብረን ይደብረን፣ ለራሳችን እንኳን ይደብረን። ያን ሰው ተውት። ራሱ ታማኝ ቢሆን ለራሱ ነው። ሁሉን ነገር በፕሮግራም ቢያራምን ለራሱ ነው። ግን ሰው ይታዘበናል እንበል። ሁል ጊዜ እነዚህ ሰዎች አመለካከት የላቸውም፣ እንዴት ነው የሚያስቡት? ምናምን ነገር፣ በቃ ምናምን እንባላለን። ሰው እራሳችን ጭንቅላታችን እንዲገመግምብን አናደርግ፣ አናደርግ። ፕሊዝ ፕሊስ፣ ብሩኬ፣ ራሱ በአንድ በቶን የናንች መብሰል ይቀረናል። አላ አፌ ቁርጥ ይበልልክ ምር ልክ ነህ። ቀራችሁ እናንተ ገና ልጅ ናችሁ መብሰብ ሌላው እዚ ጋ ቢፈጠር ብለሽ ነገሩን አቅልለሸዋለ። ለእኔ ግን ያ እንደ ቀላል ነገር አይደለም እማየው። ይሄ ከባድ መስዋዕትን ይፈልጋል ነው የብሩክ ሀሳብ። ሀይሜ ደግሞ ነገሩን ያቀለለችው እሱ ምን ይላል የሚለውን ለመስማት ነው እንጂ እውነት ነገሩን አቅልለው አይደለም። ከባድ ነው ነገሩ።